በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አብን በልብ ወልድን በቃል መንፈስ ቅዱስንም በስትንፋስ መስለን ምንም ላጠይቆ አካል ሶስት ብንል በባህሬ በህልውና አንድ አምላክ ብለን አምነን በዕለተ ረቡዕ የሚነበብ የሚጸለይ የአባታችን የአቡነ ሀብተ ማርያምን ገድል ማንበብ እንጀምራለን። ልመናው ክብሩ አማላጅነቱ በአገራችን በኢትዮጵያ በህዝበ ክርስቲያኑ ሁሉ ላይ ለዘላለም አድሮ ይኑርና ከእለታት በአንድ እለት አባታችን አቡነ ሀብተ ማርያም ከአንድ ሰው ጋር ጽኑ ደዌ የታመመው በአንድ ቤት ሁለቱም ተኝተው ሳሉ፣ አንዱ በአንድ ወገን አንዱም በአንድ ወገን ተኝተው እየተያዩ ሲጨነቁ ከደዌያቸውም ጽናት የተነሳ ከመጠን በላይ የውሃ ጥም ጠናባቸው። አብሮ የታመመው ሰውዬ ረዱን በውሃ ጥም ስሞ ታታይምን ነፍሴ ከስጋዬ ሳትለይ ይጠጣ ዘንድ ለምን ውሃ አትሰጠኝም አለው ተላላኪውም ውሃውን አምጥቶ ቢሰጠው ያ ሰው ሰውነቱ እስከሚረካ ጠጥቶ ነፍሱን ከሞት አዳነው ለአባታችን አቡነ ሀብተ ማርያም ግን ትንሽ እንኳን ውሃ ሳይሰጠው ስለቀረ በዚያ ጊዜ አባታችን አቡነ ሀብተ ማርያም በእጆቹ ውስጥ ያለውን መስቀል በመሬት ላይ ጥሎ እጆቹን ወደ ላይ አንስቶ ባለ ዘመኔ ሁሉ ከእኔ ጋር የምትኖር ፈጽመህ የምታውቀኝ ቅዱስ ሚካኤል ሆይ እያለ ይጮህ ጀመር። በኃይል ቃል ማሰምቶ ጮኸ። አንተ የሕሙማን ወዳጅ ያይደለ የጤነኞች ወዳጅ ነህ። ሀጣን በተርላ በደስታ ሳሉ ከሀጣን ጋር የማይረባ የማይጠቅም ፍቅርን ይፋቀራሉ። ጸዋትወ መከራና ጭንቅ ነገር ባገኛቸው ጊዜ ግን የቀደመውን ፍቅራቸውን ይተዋሉ። አንተ ግን እውነተኞች ጻድቃን እስኪገቡበት ድረስ መንግሥተ ሰማያትን የምትከፍት እውነተኛ መልአክ ነህና ወዳጄ የእግዚአብሔር ባለመዋል ቅዱስ ሚካኤል ሆይ ረዳት የሌለው እንዳልሆን በጽኑ ውሃ ጥመም ሳለው ቸላ ትበለኝ ብሎ ጮኸ። ያን ጊዜ ቅዱስ ሚካኤል እየመራቸው ሰባቱ ሊቃነ መላእክት ወደ እርሱ መጡ። ሀያ አራቱ ካህናት ተሰማይና በእልፍ የሚቆጠሩ ክቡራን መላእክትም መጥተው በሚተኛበት አልጋ ዙሪያውን ከበው ቆሙ። ቅዱስ ሚካኤልም የእግዚአብሔር ወዳጅ የምትሆን ሀብተ ማርያም ሆይ፣ ሰላም ላንተ ይሆን። የእናቱን ጡት እንዳስተውት ብላቴና ለምን ትጮሃለህም? አለው። አሁንም የጌታችን የኢየሱስ ክርስቶስ መልእክተኞች በሚሆኑ በጴጥሮስና በጳውሎስ እጅ የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን ክቡር ደሙን ቅዱስ ስጋውን ተቀበላለው። ከዚህ በኋላ ቅዱስ ሚካኤል እንዳዘዘው የጌታችን የኢየሱስ ክርስቶስን ሥጋውንና ደሙን ተቀበለ። ስጋውን ደሙን ከተቀበለ በኋላ የፍቅር ሰላምታ ሰጥተውት በፍጹም ክብር ወደ ሰማያት አረጉ። አባታችን አቡነ ሀብተ ማርያምም በተኛበትም ቤት መዓዛው ልብን የሚማርክ ሽቱን ተሞላ። የመዓዛውን ብዛት የመዋቲ አንደበት ሊናገር የማይቻል ሽቱን ተመላ። ያን ጊዜ አባታችን አቡነ ሀብተ ማርያም በሐዋርያት በጴጥሮስና በጳውሎስ እጅ በተቀበለ ስጋውና ደሙ ምክንያት ድኖ ከእንቅልፉ እንደነቃ ጎልማሳ ፈጥኖ ተነሳ። ከዚያች ቀን አንስቶም የሀያ አራቱ ካህናተ ሰማይ የሀያ አራቱን ኪሩቤል የሰባቱን ሊቃነ መላእክት በዓል ማክበር ጀመረ። የሰማዕታት አለቃ የሚሆን የቅዱስ ጊዮርጊስን የዲያቆናት አለቃ የሚሆን የቅዱስ እስጢፋኖስን የአስራ ሁለቱን ሐዋርያትና የመጥምቆ ዮሐንስ የመጥምቆ ዮሐንስን በዓል ጨምሮ አከበረ። በእርሱ ትምህርት ጸንተውም በዙሪያ ያሉትንም ህዝበ ቤተ ክርስቲያንን እየሰሙ በእርሱ ትምህርት የጸንተው በዙሪያ ያሉትንም ሕዝብ ቤተ ክርስቲያንን እየሳሙ በትጋት በዓላቱንም እንዲያከብሩ አዘዛቸው። ለነፍሳችሁም ለሥጋችሁም ጥቅም ታገኛላችሁና የታሰሩትን በመጎብኘት የታመሙትን በመጠየቅ ያዘኑትን በማረጋጋት የታረዙትን በማልበስ የተጠሙትንና የተራቡትንም በማብላት በማጠጣት በዓላቸውን አክብሩ እያለ አዘዘም። ይልቁንም የጰራቅሊጦስን በወርህ በወሩም በአምስት ቀን አምላክን የወለደች የድንግል ማርያምን ሰላሳ ሶስቱን በዓላት የሚያከብሩ ዘንድ አዘዘ። እርሱም የሚቸግራቸውን ፈቃዳቸውን እየረዳቸው ኖረ። ከእርሱ ጋር የሚኖር ቅዱስ ሚካኤል ለእገሌ ቆብህን ስጠው፣ ለእገሌ ልብስህን ስጠው እያለ እያዘዘው ነው እንጂ እርሱ ብቻ በየጊዜው አስቦ በጎ ነገርን የሚያደርግላቸው አልነበረም። ድሃውም ከደጅ ቆሞ በጮኸ ጊዜ ከመስጠት መንሳት ይገባል? ለምን እግዚአብሔርን ቸል ትለዋለህ? ብሎ ቅዱስ ሚካኤል ይቆጣው ነበር። ቢኖርህ ስጥ፣ ባይኖርህም እዘን እንደ ሰጠህ ይቆጠራልና ዝም ማለት የማይገባ ስለሆነ ተነስተህ ያለህን ያህል ለአንዱም ለአንዱም ስጥ። ዳግመኛም ብራ ባላበላችሁኝም ያለውንና በወንጌል ስጡ ይሰጣችኋል ያለውን ቃሉን አስብ ይለው ነበር። ስለዚህ ቸል አትበል። ስለዚህም ቸላ አትበል ስላለው እርሱም ተነስቶ ለልጆቹ ጦሙን ውሎ ምግቡን ራቁትንም ሆኖ ልብሱን እንዳዘዘ ሁሉ ይሰጣቸው ነበር። ጌታ ጌትነቱን በምትናገርበት ወንጌል በመብል በመጠጥ ልቦናችሁን አታወፍሩ እወቁ ያለውን አልሰማችሁምን? ያለ መጠን መብላት መጠጣት ምን ይጠቅማችኋል? ብሎ እውነት ነገርን እየመከረ ያለ ፈቃዳቸው ከውህል ውሃ የሚያጾማቸው ጊዜም ነበር። ቅዱስ ጳውሎስም ከክፉ ሐሳብ ተለይታችሁ በጎ ነገርን አብዝታችሁ እየሰራችሁ በመታዛዘን ተፋቀሩ ብሏልና እየታገሳችሁ ለሰውም እያዘናችሁ እየራራችሁ ለበጎም ነገር አብልጡ። በመንፈስ ቅዱስ ሕያዋን ትሆናላችሁና ለበጎ ሥራም ቸላ ሳትሉ መምህሮቻችሁን እርዱ። ተስፋችሁን ደጅ እየጠናችሁ መከራችሁንም ታገሱ። እንግዳ መቀበልንም እያስከተላችሁ የምእመናንን ሥራ በመስራት ለጸሎታችሁ ጽሙዳን ሆኑ ከሁሉ ግን የሚበልጥ ፍቅርን ያዙ የጨነቀውን ሁሉ በመርዳት መጽዋትንም ከመስጠት በቀር ፍቅር ምንድን ነው እንዳለ እናንተም ወንድሞች በነፍስ ትድኑ ዘንድ የእግዚአብሔርንም ትእዛዝ ጠብቁ በመጽሐፉ መጀመሪያ የነገርኳችሁን የእናቱን ነገር ለመናገር እንመለስ የደግነቷን ነገር ግን በኋላ እነግራችኋለን እንዳል አሁንም በዚህ ዓለም እንደኖረች ገልጠን ነግራችኋለን። ከአስር መቶ ትውልድ የሚበልጥ ደግ ጻድቅ አባ ሀብተ ማርያምን እንደወለደች ገልጸን ነግረናችሁ ገልጸን ነገርናችሁ። አሁን ደግሞ የኑሮዋን ታሪክ እንነግራችኋለን። ባሏ ከሞተ በኋላ ለራሷ ምንም ምን ሳታስቀር ገንዘቧን እናት አባ ለሞቱባቸው፣ ለባልቴቶች፣ ለጦማዳሮች እና ለድሆች ጨርሳ ከሰጠች በኋላ አገልጋዮቿን ነፃ አወጣቻቸው።

ሞቼ ሶስት መዓልት ሶስት ሌሊት በከርሰ መቃብር አድሬ ያለ መለወጥ ብርሃነ መለኮቱን ገልጬ ከተነሳሁም በኋላ የነቢያትን ትንቢት በመፈጸሜ ወደ ሰማይ አረግሁ። እኔን ለማገልገል ሴቶች ወንዶች፣ እግሮች፣ ባሮችሽን፣ ወንድሞችሽን፣ እህቶችሽን፣ ቤቶችሽን ስለተውሽ ሰማንያ ርስትም ከተሞችን ሰባት አክሊሎችንም እነሆ አዘጋጀሁልሽ የሚለውን ቃል ሰማች። ይህንን ቃል ኪዳን ከሰጣት በኋላ በጆሮቿ እየሰማችው በክብር በብርሃን በቅዳሴ በሥልጣን ወደ ሰማይ አረገ። ከዚያችም ቀን ጀምሮ ከሰማይ ቃልን እየሰማች ብዙ ጊዜ ኖረች። ከዕለታት በአንድ ቀንም ከጎረቤቷ አላሞችና በሮች መጥተው የባልቴቲቱን ጎመን በልተው ስሩ እስኪነቀል ድረስ የተረፈውንም በእግራቸው ጠቅጥቀው አጠፉባት። ያቺ የጎመን ባልተቤትም ማይታ ያለዚህ የምበላው ሌላ ገንዘብ የለኝም፣ ምን ላድርግ? በማለት ቃሏን ከፍ አድርጋ በኃይል ቃል አሰምታች። የምበላው ጎመኔ ዛሬ አልቋልና ከእንግዲህ እሱ ወዲህ የዕለት ምግብን ለማግኘት እንድችል ወደ ሌላ ሀገር ይሄዳለሁ አለች። ያቺ ባልቴት እንዲህ እያለች ስታለቅስ ዮስቴና ጌታ የምትበየው ጎመን እንደ ቀድሞ የለመለመ ሆኖ ይበቅልልሻል ዘወትርም ከእርሱ ትበያለሽና አይዞሻ፣ አትዘኝ ባያዝ ሲል ከሰማይ ቃልን ሰማች። ያን ጊዜም ዮስቴና ያችን ባልቴት ጠርታ ጎመኑ ዛሬ ፈጥኖ ይበቅልልሻልና አትዘኝ ብትላት፣ ያቺ ባልቴት ቅድስት ዮስቴናን እንዲህ ተረጋግጦ ተሰባብሮ ከተነቀለ በኋላ በቅሎ ይለመልማልን? አለቻት። ቅድስት ዮስቴናም አሁን በእግዚአብሔር ትእዛዝ ፈጥኖ ይበቅልልሻል ስትላት፣ ከዚህ አነጋገር ጋራ ያለ ብስራት ያለ ስብራት ጎመኑ እንደ ቀድሞ ደህና ሆኖ ተነሳ። ይህን ታምራይታ ካደነቀች በኋላ ያቺ እመቤት ዮስቴና ሆይ ከእግዚአብሔር ስልጣንን አግኝተሻልና ባንቺ ጸሎት ከክፉ ነገር ሁሉ እንደ ድና አስብኝ አለቻት። የቸርነቷን ነገር ሁሉ ግን በማከታተል አብዝተን በተናገርን ነበር። የጻድቆ የአቡነ ሀብተ ማርያም ስራ ከደጊቱ ከቅድስ ዮስቴና ስራ ጋር አንድ ስለሆነ እንዳይበዛ ባጭሩ ተው ነው እንጂ። ቅድስ ዮስቴናም ደጋጎች ስራን ሰርታ ከፈጸመች በኋላ በፍቅር አንድነት ባረፈች ጊዜ እግዚአብሔር አስቀድሞ ተስፋውን እንደነገራት ሰባቱን የአክሊላት ሽልማት የሰማንያውንም ማህጉራት ገነት አወረሳት። ንዕድ ክብርት በምትሆን በቅድስ ዮስቴና ጸሎት እግዚአብሔር አገራችን ኢትዮጵያን ህዝበ ክርስቲያንን ሙሉ ለዘላለሙ በምረቱ ይጎብኝን። አሚን። አባታችን አቡነ ሀብተማርያምም ወገቡን መውጊያ ባለው ሰንሰለት አስሮ ጀርባውን ባለንጋ እየገረፈ ፊቱንም እየጸፋ፣ ጽኑን ባን እያፈሰሰ በመጾም ቁሞ በመጸለይ ጸንቶ ኖረ። አስቀድመን እንደተናገርን ከባህር ላይ ቁሞ አምስት መቶ ስግደትን ይሰግድ ነበር። እንዲህ ባለ ሥራ ጸንቶም ሳለ ከእለታት በአንድ ቀን ክቡር ደሙን ቅዱስ ሥጋውን ለመቀበል ወደ ቤተ ክርስቲያን ሄደ። በቅዱስ ጴጥሮስና በቅዱስ ጳውሎስ መጽሐፍ ተዘጋጅታችሁ ኑሩ ተብሎ እንደተነገረም የክርስቶስ ሥጋውን ደሙን ለመቀበል ተዘጋጅቶ በምሥራቅ በኩል ቆሞ ሳለ ወንጌል የሚነበብበት ጊዜ ሲደርስ ያልተማረ ቄስ የክርስቶስ ጌትነቱን የምትናገር ወንጌልን ሲያነብ ወዮሴፍ ብእሲሃ ለማርያም ጻድቅ ውእቱ ሲል በሰማ ጊዜ አባታችን አቡነ ሀብተ ማርያም ከቄሱ አፍ ይህንን ንባብ ሲሰማ ደንግጦ ወንጌል ወደሚነበብበት ስፍራ ሂዶ የሚያነበውን ቄስ ገሰጸው። ወዮሴፍሰ ፈሃሪሃ ለማርያም ጻድቅ ውእቱ በል እንጂ ብሲሃ አትበል ብሎ መከረው። ቄሱም አባ ሀብተ ማርያም እንዳዘዘው ከስህተቱ ወደ ቀና ንባቡ ተመለሰም። አባ ሀብተ ማርያምም ወንጌሉን አስነብቦ ከፈጸመ በኋላ በፊት ወደ ቆመበት ስፍራው ተመለሰ። ያን ጊዜ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ለአባ ሀብተ ማርያም ተገልጾ ሀብተ ማርያም ሆይ ወዮሴፍ ብእሲ ፈሃሪሃ ለማርያም ጻድቅ ወቱ ያልከውን ወደጃ አመሰገንኩ። የእናቴን የማርያምን የድንግልናዋንም ንጽሕና ስላከበርክ እኔም በመንግሥተ ሰማያት ፈጽሜ ያከብረሃለሁ። የደጋጎች ልጆች ይከብራሉ ተብሎ እንደተጻፈም የእርሷ ክብር የእኔ ክብር አይደለም፣ ምን አለው? ወዳጆቼ አሁንም ጌታችን ኢየሱስ ክርስቶስ የእናቱን የድንግልናዋን ንጽሕና እንደምን ፈጽሞ ማክበርን እንዲወድ እናስተውል። የድንግልናዋን ንጽሕና የሚንቁትንና የሚያቃልሉትንም እንደምን ፈጽሞ አይነቅፋቸው? የመጻሕፍትን ቃል ቸል የሚሉትንስ መንግሥተ ሰማያት ከመግባት እንደምን አያርቃቸው? በወንጌል ያለውን ትርጓሜ ያለውን ትርጓሜውን ሳያውቁ ያልተካከለውንም ንባብ ይዘው የሌላውን ልጆች የኢየሱስ ወንድሞች በማለት ለራሳቸው እንደሚመች አድርገው ትርጓሜ አበጅተው የሚክዱትን እንደምን አይነቅፋቸው። አሁንም ዮሴፍ ብእሲሃ ለማርያም የሚሉትን ለያቸው እንጂ አትተዋቸው። እንዲህ የሚል ጽሑፍን ብታገኝ እንዳይኖር እርሱን ፍቀህ ፋሪያ ማርያም የሚለውን ጻፍ ብሎ ካዘዘው በኋላ ጌታ ሰላምታ ሰጥቶት በክብር በብርሃን በቅዳሴ በስልጣን ወደ ሰማይ አረገም። አባታችን አቡነ ሀብተ ማርያምም ከፈጣሪው ጋር ፊት ለፊት ቀርቦ በተነጋገረ ጊዜ ፊቱ በመንፈስ ቅዱስ ብሩ ሆነ። ሙሴ ከፈጣሪው ጋር ፊት ለፊት በተነጋገረ ጊዜ በፊቱ ብርሃን እንደተሳለበት ከቤተ ክርስቲያን ሲወጣ ያዩት ሰዎች የፊቱን ብርሃን አይተው መቅረቡን ፈርተው አደነቁ። የእስራኤል ወገኖች የሙሴን ፊት ገልጦ ማየት እንዳልተቻላቸውም፣ እንደዚሁም ሁሉ የአባታችን የአቡነ ሀብተ ማርያምን ፊት ገልጠው ማየት አልተቻላቸውም። እንደሚገባ እናቱ ድንግል ማርያምን ስላከበረለት ጌታችን ኢየሱስ ክርስቶስ በቸርነቱ ወዶ ፈጽሞ አክርቦታ አክብሮታልና አባታችን አቡነ ሀብተ ማርያም ፊቱ በሰው ፊት ብርሃን እንደተሳለበትን ባወቀ ጊዜ ከበዓቱ ገብቶ አቤቱ ጌታ ኢየሱስ ክርስቶስ፣ ሰውርልኝ እንጂ በሰው ፊት ክብሬንና አትግለጥብኝ፣ በቸርነትም አድነኝ ብሎ ጸለየ። እንዲህም ብሎ በጸለየ ጊዜ በእግዚአብሔር ፍቃድ የፊቱ መልክ ተለውጦ እንደ ቀድሞ ሆነ። ይህን ያለ ከሰው ዘንድ ጥፉ ውዳሴ ከንቱ ፈርቶ ነው። ከእለታትም በአንድ ዕለት እሁድ ቀን ከቤተ እግዚአብሔር ገብቶ ክቡር ደሙን ቅዱስ ሥጋውን ተቀብሎ ወደ ቤቱ ተመለሰ። እንዳስለመደም ቃሉን ከፍ አድርጎ ወንጌልን ሲያነብ ምራቁ ካፉ ወጥቶ ምድር ላይ ቢወርቅበት ደንግጦ ስለከበረ ቁርባን በመስቀሉ ምራቁን ከናፈሩ አንስቶ አንድነት ጎረሰው፣ ተቀበለው። ያን ጊዜ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በሚያስደነግጥ ግርማ ተገልጦ ሀብተ ማርያም ሆይ በአንድ ሰዓት ውስጥ ሁለት ኃጢአት አሰራህ አለው። አንዱ ስጋውን ደሙን ከተቀበልክ በኋላ ጮኸ ወንጌልን ታነብ ዘንድ ማን አዘዘ? ሁለተኛ ለቄስ ሳትናገር የወደቀውን ምራቅ ከአፈሩ ጋር አንስተ ትጎርስ ዘንድ ማንገድ አለ። አሁንም ስለበደልክ ራስህን ለካህን አስመርምረህ እልፍ ስግደት ስገድ አለው። ጌታም ይህን አዞት ተሰወረው። እርሱም በስንፍና የፈጣሪን አሳዘንኩት ብሎ ጽኑ ልቅሶውን እያለቀሰ ተነስቶ ከቄሱ ዘንድ ሂዶ የሠራውን አጢአት ሁሉ አስተካክሎ ለቄሱ ነገረው። ቄሱም አባታችን አቡነ ሀብተ ማርያምን በደሉ ቀላል ነውና ሶስት ጊዜ ስገድ አለው። እርሱም እሺ ብሎ ጌታዬ እልፍ ስገድ ብሎ እልፍ ስግደት አዞኝ ነበር፣ ቄሱ አሳንሶ ሶስት ስግደት ሰጠኝ። ምን ላድርግ ብሎ እያዘነ ከርሱ ተለይቶ ሄደ። ይህን ብሎ በሐዘን ራሱን ሐዘን ብሎ ሳለህ ዳግመኛ ጌታችን ኢየሱስ ክርስቶስ ተገልጦ የቄሱን ቃል እንዳትተው ለራስህ እወቅ አለው። ቄሱ ካዘዘህ በላይ ሌላ አትጨምርም አለው። ቄሱ ያዘዘህ ይበቃሃልና እኔ ያዘዝኩህን ስግደት ተወው ይቅር ብይሃለውና ዳግመኛም እንዲህ አታድርግ አለው። አባታችን አቡነ ሀብተ ማርያምም መንግስት ይትወር ይመስገንና እሺ ለቃልህ እታዘዛለሁ ብሎ መለሰ። ከዛች ቀን በኋላ ክቡር ደሙን ቅዱስ ሥጋውን ተቀብሎ እየፈራ እየራደ ተጠንቅቆ በታቅቦ ይኖር ነበር። የአባታችን የቅዱስ አቡነ ሀብተ ማርያም ልመናውና ክብሩ ረዴትና በረከቱ የአባታችን የአቡነ ሀብተ ማርያም ልጆች ከምንባል ህዝበ ክርስቲያን ሁሉ በሀገራችን በኢትዮጵያ በህዝበ ክርስቲያን ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ መባ እንደተቀበልክ ለሁልጊዜም የሚያገለግሉ አዕላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልህን ምስጋና ተቀበል። ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጓሃን መላእክትና ፍጹማን ደናግል፣ እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን የምንሰበስብባትን ይህችን የጉባኤ ቦታ አባርኩ። ይህን መጽሐፍ ወረቀቱን አዘጋጅቶ ብራና ደምጾ ብዕር ቀርጾ የጻፈውና ያጻፈውን ወይም በማኅተም ያሳተመውን ከግዕዝ ወደ አማርኛም የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ህሊና የሰማውን ያደመጠውንም በደለኛና ሁሉን በአማላጅነቱ የምታስምር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እናቱ በቅድስተ ቅዱሳን በድንግል ማርያም ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አገራችን ኢትዮጵያን ሕዝበ ክርስቲያንን ሁሉ በቸርነቱ ይጠብቀን። አሜን። የአባታችን የቅዱስ አቡነ ሀብተ ማርያም ረዴትና በረከቱን በሀገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር። አሜን። አቡነ ዘበሰማያት